ሆና የምትታየው ቀነኒ ውስጧ ግን ብዙ የመከፋትና የመገፋት ጉዳይ አለ ሲሉ ወዳጆቿ ያነሳሉ። ታዲያ አንዲት ትግስት ከተባለች ጓደኛዋ ጋር ከወራት በፊት እንዲህ ባለው ጉዳይ ላይ በጽሁፍ ያወሩት መልእክት ወጥተዋል። እሱም በተመለከተና እንዲሁ ደግሞ አባቷም የልጄን ደም አደራ ስለማለታቸው ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብረሃችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ዛሬ የቀነኒ አዱኛ ነገር መላውን ኢትዮጵያዊ ያሳዘነ፣ ወዳጅ ዘመዶቿን ልብ የሰበረ ጉዳይ ሆኗል። በተለይ ለወላጆቿና ወልዶ የልጅን ነገር ላይ የሁሉ የዚህ ችንቡት ጽግሬዳ ነገር እየሆድ ውስጥ ፍምሳት ሆኗል። ቤተሰብ አሳድጌ አስተምሬ አስመርቄ ለቁም ነገር ልትበቃልኝ ነው ብሎ ደግሞ ለሰርጓ በሀሳብ ሽር ጉድ ይዞ አንዱ እየተጣለ አንዱ እየተነሳ ለሰርግ የሚጠራው እየታሰበ ደግሞ ሌላው የሩቅ ዘመድ እንዳይረሳ እየታወሰ ቀን ተቆርጦ ከዛሬ ነገ ቀኑ ደረሰ በሉ በርበሬ በርበሬ ቀንጥሱ ደግሞ ይደለዝ ዝለምትል ቡቡናት የልጅን ሞት እንዲህ ባለው ሁኔታ መስማት ሐዘኑ እጅግ መሪር ነው። ከሞቷ በላይ አሟሟቷና ቤተሰቦቿ እንዴት የሆኑ ይሆን የሚለውና የሆኑት ነገር እጅጉን ያሰቅቃል። የሆነውና የተከሰተው ነገር የማይመለስ ነገር ሆነና ሁሉ ሰው ስለዚህች ልጅ ሞት በብዙ ተነጋገረ፣ በብዙ አነባ፣ በብዙ በሐዘንና በለቅሶ ውስጥ አለፈ። ቀነኒ በትላንትናው ዕለት በተከናወነው የቀብር ስነ ስርዓቷ ላይ የተገኙ ዘመድ አዝማዶቿ ቤተሰቦቿ ሁሉ ደም እንባ ቀላቅለው እያለቀሱ ለአንድና ለመጨረሻ ጊዜ እንዳትመለስ ከተቷት። ትላንት እንዲያ ወፈ ሰማዩ ሁሉ ወጥቶ ሲቀብራትና የቤተሰቦቿን ሁኔታ ላየ እኔን አያድርገኝ ከማለት ውጪ ምን ማለት እንዳለበት ሰው ሁሉ አያውቅም። የቀብር ስነ ስርዓቷ ከተፈጸመ በኋላ አባት ባደረጉት ንግግር የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትላቸው የልጄን ሀቅ አውጡልኝ፣ ደሟን ያውጡልኝ ሲሉ አባቷ አቶ አዱኛ ዋቆ ተናግረዋል። የወጣቷ ቀነኒ አዱኛ ስርዓተ ቀብር ትናንት በአዲስ አበባ፣ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከባለቤቷ ድምፃዊ አንዱ ዓለም ጎሳ ጋር ከሚኖሩበት መኖሪያ ቤት ለሊት አስር ሰዓት ግድም ከአምስተኛ ፎቅ ወለል ላይ ወድቃ ህይወቷ እንዳለፈ ነው የተነገረው። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ እየተወሰደች ባለችበት ወቅት ህይወቷ እንዳለፈ ነው የገለጸው። በወቅቱ አብሯት የነበረውን ድምፃዊ አንዱ ዓለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነበት እንደሆነ ፖሊስ ትላንትና ባወጣው መግለጫ ልጅ አስታውቋል። ትናንት በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ባለቤቷ አንዱ ዓለም ጎሳ በፖሊስ በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሯ ላይ ተገኝቷል። እያለቀሰ እያነባ ሸኝቷታል። የቀብር ስነ ስርዓቷ ከተፈጸመ በኋላ ታዲያ አባቷ አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀዋል። ሁላችሁንም የምጠይቃችሁ፣ አርቲስቶችንም ለእናንተ የማስተላልፈው መልእክቴ የልጄን እውነት አፋልጉኝ እንደ ሃጫሉ ሞትም ተደባብሶ እንዳይቀርብኝ፣ ሲሉ ተናግረዋል። እኔ ለማስተማር ነበር ከእቅፌ ያወጧት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው ምንም ነገር የለም፣ ሲሉ ተደምጠዋል። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር፣ ደግሞ ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው፣ በማለት በልጃቸው ኅልፈት መሪር ሐዘናቸውን ገልጸዋል። እኔ አሁንም ቢሆን የፍትህ አካላት ተከታትለው፣ ሐቋን፣ ደሟን ያውጡልኝ ነው የምለው፣ ሌላ ምንም የምለው ነገር የለኝም፣ ሲሉ ተናግረዋል። ለጋዋ ወጣት ቀነኒ አዱኛ ከአባቷ ከአቶ አዱኛ ዋቆና ከእናቷ ከአስቴር መኮንን መጋቢት ሰባት ቀን 1991 ዓ ም ነበር ወደዚች ምድር የመጣችው። የፊታችን ቅዳሜ 26ኛ ዓመት የልደት በዓሉ ልደቷን ልታከብር በብዙ ሽር ጉድ ውስጥ ነበረች። ፎቶም ስትነሳ እንደነበረ ብዙ ጊዜ ፎቶ ያነሳት የነበረው የፎቶ ባለሙያውም በፌስቡክ ገጹ ላይ ስለተሰማው ነገር ገልጿል። ቀነኒን ሲያገኛት በወቅቱ ምንም አይነት ሐዘን እንዳልነበረባት፣ ሁሌ እንደሚያገኛት ደስተኛ እንደነበረችም ገልጿል። አንቺ፣ ሌላው ታዲያ ከመሞቷ በኋላ እጅግ አነጋጋሪና ታያቂ የሆነ የመጣው ጉዳይ ቀነኒ ከመሞቷ በፊት ከአንዲት ትዕግስት ከምትባል ጓደኛዋ ጋር በጽሁፍ መልእክት ተለዋወጠች የተባለችው ሀሳብ እጅጉን አነጋጋሪም አስደንጋጭም ጉዳይ ሆኗል። እንዲያ በየማህበራዊ ሚዲያው ላይ እንዲያፍልቅልቅ ፍንድቅድቅ ብላ የምትታይ ሰው ስለምን በዛ መጠን ተከፋች? ለመከፋቱ አስመንስኤ ምንድነው? የሚሉ ጥያቄዎች አነጋጋሪ ሆነዋል። ከሰባት ወር በፊት ትዕግስት ከምትባል ጓደኛዋ ጋር ከተጻጻፈቻቸው የጽሁፍ መልእክቶች መካከል ጥቂቶቹ እናንብብላችው። ጉዳይ ሆነው እንደነገርናቸው ከወራት በፊት ነው። ህይወት ከባድ ነው ትላለች ቀነኒ በመጀመሪያ ጽሁፏ። ከዛ አውቃለሁ፣ ያለሽበት ይገባኛል፣ ከፈቀድሽ ቸርች ለሁለት ቀን እንግባ ብላ ይች ትዕግስት የተባለች ጓደኛዋ ትመልሳለች። ቀነኒም አንዳንዴ መናገር ሁሉ ይከብደኛል፣ አለች ቀነኒ። ጓደኛዋም ለሰው መናገር ምንም ጥቅም የለውም እስኪ ለጌታ እንንገረው እርሱ ጋር መፍትሄ አለ፣ ስትል ልታበረታት ትሞክራለች። ቀነኒም መልሳ እሱስ ልክ ነሽ፣ እኔ መሞት የተመኘው ሰው ነኝ፣ ጌታን፣ ስትል ተመልስላታለች። ጓደኛዋም መልሳ ውዴ አንቺ ጠንካራ ሴት ነሽ፣ ገና ምን አይተሽ፣ ብዙ ነገር ከፊትሽ አለ፣ እንደዚህ አትሆኚ፣ በጌታ ስትል ትማጸናታለች። ቀነኒም መልሳ ደከመኝ ከምችለው በላይ በጣም በጣም ደከመኝ ጌታን ስትል መለሰችላት። ጓደኛዋም መልሳ አይዞሽ የኔ ቆንጆ ሁሉም ነገር ያልፋል፣ አንድ ቀን ታሪክ ሆኖ ፈገግ ብለሽ ታወሪያለሽ። የኔ ጎበዝ ትላንት ያን ሁሉ ነገር አልፈሻል፣ ዛሬ ያልፋል በትሸልኝ እሺ። ትላትና አንደኛ ቆሮንጦስ ምዕራፍ 10 ቁጥር 13 ላይ የተጻፈ የመጽሐፍ ቅዱስ ቃል ላከችላት። እንዲህ ይላል ቃሉ፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባቸውም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ብላ እንድትበረታ ይህንን ጽሑፍ ላከችላት። ቀነኒ መልሳ በጣም በጣም የበዛ የአእምሮ ሰላም እረፍት ከምንም ነገር በላይ ይበልጣል አለቻት። ጓደኛዋ መልሳ ለዛ ነው ሁሌም ቢሆን ከምንም በላይ ራስሽን አስቀድሜ ያልኩሽ፣ ሁሉ ነገር ከአንቺ በታች ነው መሆን ያለበት ስትል መለሰችላት። ቀነኒም መልሳ ምን ክፉ ቀን የገባሁት አለቻት። ይህ ምን ማለት እንደሆነ አልገባንም። ከዛ ጓደኛዋም በየውትሽ ማለፍ ያለበት ሁሉ ያልፋል፣ እኛ ስለፈለግን አይደለም። ነገ የተሻለ ቀን ነው፣ እርሱን አትርሺ ትላታለች። ቀነኒም መልሳ ትጅዬ እኔ ያለውበትን ህይወት ለሰከንድ እንኳን አትቀመጭበትም። ቤተሰቤን፣ ስራዬን፣ ጓደኞቼን፣ ሞራሌን፣ ተስፋዬን በቃ ምን ልበልሽ፣ ምንም ነገር እየተኩሰው ነኝ በምንም ነገር ተስፋ ቁርጭ ያለው ስትል መለሰችላት። ጓደኛዋም መልሳ አንቺ በጣም ጠንካራ ነሽ ውዴ፣ ምንም ማሳለፍ ትቻለሽ፣ ተስፋ አትቁርጭ፣ ተስፋ ብቻ ይኖርሽ አለቻት። ቀነኒ መልሳ ምንም ተስፋ የለኝም ስትላት ጓደኛዋም ተስፋን የሰጠ የታመና አምላክ አለን ውዴተይ እንደዚህ አትሆኚ፣ ሁሉም ነገር ለመልካም ነው፣ ታያለሽ፣ ነገ ታሪክ ሆኖ ይወራል፣ የኔ ጎበዝ ስትል መለሰችላት። ቀነኒም መልሳ ሰለቸኝ ውዴ አለቻት። ጓደኛዋ አሁንም መልሳ ዕብራውያን 1023 ላይ የተጻፈ የመጽሐፍ ቅዱስ ቃል ላከችላት። ቃሉ እንዲህ ይላል፣ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቃለን የሚል ጥቅስ ነበር። ቀነኒም ሰለቼም ብላ ለጻፈችላት ነገር ተይ ውዴ ውዴ ግድ የለሽም ሁሉ ነገር ያልፋል፣ ይሄ ቀንም ያልፋል አለቻት። ቀነኒም መልሳ ከዚህ በኋላ ውዴ ብላ ጠየቀች። ከዚህ በኋላ ተስፋ ቁርጫለው አይነት ነገር ነው። ጓደኛዋ መልሳ ብዙ የሚያልፉ የማይመስሉ ቀኖች አልፈናል ዛሬ ላይ እንደደረስን ዛሬም አልፎ ነገ ደስተኛ እንሆናለን፣ እሺ ብላ መለሰችላት። ቀነኒም መልሳ ተይ ውዴ፣ ከዚህ በኋላ ተስፋ ህይወት የሚባል ነገር የለም ብላ መለሰች። ጓደኛዋ መልሳ ቃል ገባልሻለሁ ይሄ ቀን አልፎ ነገ እየሳቅን እንደምናወራው ትዝ ይልሻል እያለቀስኩ አብሬሽን ስታለቅሺ ከዛ አለፈ ደስተኛ ሆነን ልክ እንደዛ ይሄም ያልፋል። ደግሞ አንቺ ከእኔ የተሻለ ጠንካራ ነሽ ብላ ልታበረታት ሞከረች። ቀነኒም ተከትላ የኔ ከባድ ነው ውዴ እንደዚህ እንደምትይው ነገር አይደለም አለቻት። ጓደኛዋ ተቀበለችና ምንም ይሁን ምን የማያልፍ ቀን የለም፣ ደግሞ ሁሌም ከጎንሽ ነኝ፣ ምንም ቢፈጠር ከጎንሽ አለሁ አለቻት። ቀነኒም እመጣለሁ አለቻት። ጓደኛዋም መልሳ በጣም ደስ ይለኛል፣ በፈለግሺው ቀኔ ክፍት ነው አለቻት። ቀነኒም እሺ ውዴ አሁን 45 ኪሎ ነኝ አለች። ጓደኛዋም ይስተካከላል ውዴ፣ ዋናው አንቺ ደህናውኝ ብቻ አለቻት። ቀነኒም መልሳ አይ እንደዚህ ብዬ ብነግርሽ ማርያምን ህይወት ይመርሻል ብላ ስትመልስላት ጓደኛዋም አይዞሽ ኔ ውድ ስትል ከመለሰችላት በኋላ ይህንን መልእክት ከመለዋወጣቸው ከደቂቃዎች በፊት ቀነኒ አንድ ፎቶ ለጥፋ ኑሮ ጓደኛዋ አሁን የለጠፍሽውን ፎቶ አንሹ ማን እንደስ ሲበለው ብለሽ ነው ስትል የለጠፈችውን ፎቶ ስክሪንሸት አድርጋ ላከችላት። ይህንን ከተጻጻፉ ከ30 ደቂቃ በኋላ ቀነኒ መልሰችና የሆኗ ውዴ ባክሽተው ህይወት እኮ እንደዚህ ለአንዱ ጥሩ ሳቂታ ትሆናለች፣ ለአንዱ ደግሞ ጨለማ ናት። ለአሁን ጨለማ ናት አለቻት። ጓደኛዋን መልሳ ተይ እንደዚህ አትሆኚ በጌታ ሰወድሽ አለቻት። ቀነኒም ምርር ብሎኛል። ጓደኛዋን መልሳ እሺ ምን ላርግልሽ፣ ምን ልርዳሽ። ምን ልትረዳት እንደምትችል እየጠየቀቻት እየተጻጻፉ ይቀጥላሉ። ታዲያ እንዴት ጻጻፉበት ሁኔታ ቀነኒ እንዴት ያለ ነገር ውስጥ ብትከርም ነው ያስበላል። ለጊዜው የፖሊስ ውጤት ምን እንደሆነ ባይታወቅም ቅሉ እንደው ድንገት የምርመራው ውጤት ተሰርቶ ቀነኒ ራሷን አጠፋሽ ተብሎ ቢባል እንኳን እንደው ድንገት የወሰነችው ነገር እንዳይደለ ማሳያ ነው የሚል መላምት ይሰጣል። የሆነ ሆኖ ግን የሆነውን የሚያውቀው በመጀመሪያ ደረጃ ፈጣሪ ነው፤ ሲቀጥል በወቅቱ የነበሩ ሰዎች እነሱ ብቻ ያውቃሉ። እውነት መቼም ከራም ተበጠሰም አትቀርም። ጊዜ ወስድ ይሆናል እንጂ ሁሉ ነገር ውሎ አድሮ ይወጣል። የሚሆነውን ነገር ፖሊስም የምርመራ ውጤቱን አውጥቶ የሆነው ነገር ይህ ነው ብሎ እስኪል ሁላችን በተስፋ እንጠብቃለን። ያም ማለሄ ግን እንዲያ በብዙ ፍቅር ለሚወዷት ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለጓደኞቿ መጽናናት እንመኛለን። ደግሞ የእሷንም ነፍስ ፈጣሪ በቀኝ እንዲያኖር ተመኘን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ስለተከታተላችሁን፣ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን